መስጂደ አልቁባ ነቢ ሰለላሁ ዐለይሂ ወሰለም አብዝቶ ከሚሰግዱ መስጂዶች። ከመስጅድ ቁባ አጠገብ ደግሞ ጠጥተው ውሃውቱ ላይ ተፍተዋል ያለ መልእክተኛ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ይቀመጣል። አንድ ቀን ነቢ ሰለላሁ ዐለይሂ ወሰለም አሁን ጉርጓዳ ተሸፍናለች። ነቢ ሰለላሁ ዐለይሂ ወሰለም እዚህ ቦታ ቁጭ ብለው አቢ ሙሳ አልአሽአሪ የሚባለውን ሰሃቢይ እደጅ ላይ ቁጭ በል ሰዎች ወደዚህ እንዳይመጡ ብቻ ልቀመጥ ፈልጋለሁ ብሎ ነገሩት። አቢ ሙሳ አልአሽአሪ ደጅ ላይ ቁጭ ብለው ነቢ ሰለላሁ ዐለይሂ ወሰለም እዚህ ቁጭ ብለው ነበር። ልክ ነቢ ሰለላሁ ዐለይሂ ወሰለም በተቀምጡበት በተቀመጡበት ሰዓት የተለያዩ ሰሃቦች መጥተው ያላህ መልእክተኛ ማግኘት እንፈልጋለን አሉ። የዚህን ጊዜ አቡ ሙሳ አልአሽአሪ ቆይ ነቢን ሰለላሁ ዐለይሂ ወሰለም ላስፈቅድላችሁና እሳቸው ከፈቀዱ ትገባላችሁ፣ ብለው እዛ ጠብቁን ብሎ አቡ ሙሳ አልአሽዓሪ ወደዚህ ቦታ መጥተው ያ ረሱ ላህ ዓለይሂ ሰላቱ ሰላም ወደ ናንተ መግባት የሚፈልጉ ሰዎች አሉ ፍቃድ እየጠየቁ ነው፣ ይግቡ እንዲ ብሎ ጠየቀ። ነቢ ለም እንዲገቡ ፈቀዱላቸው፣ ይግቡ አሉ። በዚህ አይነት ሁኔታ የተለያዩ ሰሐቦች ይመጡ ይሄዱ ነበረ። ከነኛ ሰሐቦች ውስጥ አቡበክር ስዲቅ ረዲየላሁ ተዓላ አንሁ መጣ። አቡበክር ስዲቅ ረዲየላሁ ተዓላ አንሁ ሲመጣ ሊገባ ፍቃድ ሲጠይቅ

ኡስማን ኢብኑ አፋን መጥቷል። መግባት ይፈልጋል። ያ ረሱላላህ ዓለይሂ ሰላቱ ወሰላም ኡስማንም ይግባ፣ እንዲህ አሉ። አዎ ይግባ፣ ያቺ ፊትና ግን ታገኛለች አሉት። ያቺ ፊትና አትቀርብ፣ ያቺ ፊትና ታገኛለች አሉ። ልክ አቡበክር ሲዲቅ እንዲህ ተቀምጠው፣ ኡመር ኢብኑል ኸጣብ እንዲህ ተቀምጠው፣ ኡስማን ኢብኑ አፋን እንዲህ በተቀመጡበት ነቢዩ ባታቸውን ትንሽ ገለጥ አድርገው ነበር። ልክ ኡስማን ሲመጣ ይሸፍኑታል። ልብሳቸውን ሐያ አደረጉ። መላኢካዎች ሐያ የሚያደርጉትን ሰው እንዴት ሐያ አላደርግም አሉ። ዑስማንም መጥተው ተቀመጡ እቺ ቦታ ላይ ብ እቺ ቦታ ወይንም እችኛዋ ብዕረ ልአሪስ የምትባለው ከሌሎች ከቀለበቶች ጋራ ተያያዥነት አለው። እዚህ ውስጥ ነው የነቢ የነቢ ሶለላሁ ዐለይሂ ወሰለም ኻተም ወይንም ደግሞ ቀለበት ከእሳቸው ለኸሊፋው አቡበክር ሲዲቅ አቡበክር ሲዲቅ ለዑመር ብኑል ኸጣብ በዛ መንገድ ሄደው ወደ ዑስማን ብን አፋን ሄደው እዚህ ስር የገባው እና እዚህ ስር የወደቀው የዑስማን ብን አፋን የፊትናዋ ቀለበት የገባችሁና የወደቀችው እዚህ ውስጥ ናት። ብዕረ ልአሪስ በመባል ትታወቃለች ማለት ነው።